ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ሰላማችሁ ዛሬኝ በያላችሁበት እያልኩኝ እጀምራለሁ። ውዶቼ ዛሬ በጣም የሚያስደስት ነገር ነው እየላችሁ የመጣሁት። እውነት ለመናገር ያክል ይችን ቀን በጣም ስጠብቋት ነበረ። በተለይ ደግሞ አሁን ላይ እየቀረበ ስለሆነ ሁለት መቶ ሺህ ለመግባት መቶ ሰማኒያ ሺህ ደርሳ ላይ ማለት ነው ልዕልቷ የሚዲያዋ መሪ ማም ማለት ነው። እንኳን ደስ አላችሁ የሀይሚ ወዳጆች። እውነት ለመናገር ያክል የራሱ አሮባት የሰው ታማሰላለች። አንዷ ማናት ቃልዬ ናት አሽቃባጭ። ውዶቼ ምንም ማድረግ አይቻልም። እንግዲህ ምን መሰላችሁ፣ በህይወት ዘመናችሁ ስትኖሩ ሰውን ውደዱ፣ ለሰው መልካም ነገር አስቡ ውዶቼ። እናንተ ጋር የሌለው ነገር ነገ ዛሬ እናንተ ጋር የሌለው ነገር ነገ ሊኖር ይችላል። መልካም ነገር አስቡ እግዚአብሔር አታውቁም ፈጣሪ ለእናንተ ምን እንደሚሰጣችሁ። ስለዚህ እኔ ከሌ ከኔ በልጧል ከሌ ኮ ከፍታ ደረጃ ላይ ነው ያለው ብላችሁ ለዛ ሰው መልካም ከመመኘት ወደኋላ አትበሉ። እንደዛ አይደለም እኮ ውዶቼ። ስኬት ፈጣሪ የሚወደውን ነገር መልካም ነገር ካንደበታችሁ እያወጣችሁ ኑሩ። ጥሩ ነው እንደዛ መልካም ነገር ማሰብ። እንደነ ጠንፌ ቅልጥናሞች ስማጥፊዎችም እንዳትሆኑ ውዶቼ፣ አያስፈልግም ከእናንተ እንደዛ ነገር አይጠበቁም በጨራሽ እውነቴን ነው። እና በቅርቡ ደግሞ ሁለት መቶ ሺ እንጠብቃለን። አሁን መቶ ሰማኒያ ሺ ገብታለች። ታቃላችሁ ሀይሚዬ እስከ ዛሬ ሶስት መቶ ሺ ትደርስ ነበረ። ለምን ሰውን ስታስቀድም ነው ውዶቼ። እሷስ ብትሆን ከሀይሚስ የተማርነው ነው ነገር ምንድን ነው ለሰው መልካምን ነገር ማሰብ እና ሰውን ማስቀደም ነው። ሀይሜጋ ማለት ነው እንጂ ሀይሜ ራስ ወዳድ ብትሆን ኖሮ ሶስት መቶ ሺ ትገባ ነበረ። እና ሰውን ስታስቀድም ለሰው ስትኖር ነው። ለሰው ስትኖር ኖራ ነው እናለሌላ ነገር አይደለም። ይሄ ነገር ደግሞ መጥፎ ነው እያልኩ አይደለም፣ በጣም መልካም ነው። ይሄን ነገር ስላስተማረ ይሄን መልካምነት ስላስተማረችን ነው እና የነገዋ ሀገር መሪ የዛሬዋ ደግሞ የሚዲያዋ መሪ ማለት ነው እንግዲህ። ብዙ ተስፋ ከሷ አለን፣ ብዙ ተስፋ አለ፣ ተስፋ ማድርገን አለ አይደለ? ነገ እንግዲህ ሀገር እንደምትመራ ተስፋ አለኝ። ሴት ሀገር አይመራማ? ኢትዮጵያ ላይ እስከዛሬ ሴት ጠቅላይ ሚኒስትር ሆኖ ያቅም ከንቲባ እናደርጋት እን ከተማ አስተዳሪ? ኧረ በጭራሽ! የሀገር መሪ ነው። የአሁኑ ትውልድ የሀገር መሪ አድርገን እንመርጣታለን። ምንም ማድረግ አይቻልም። መብታችን ነው፣ እኛ ከፈለግን እንደዚህ በአንድነት ሰብሰብ አድርጎ የሚያኖረው ሰው ካገኝን መብታችን ነው የመብረጥ እንዲህ መብታችንንማ ማንም ሊጋፋብን አይችልም። ለማንኛውም እኔ በጣም ደስ ደስ እያለኝ ነው። ምክንያቱም ሀይሚ በቅርቡ ሁለት መቶ ሺህ እንደምትገባ ታይቶኛል፣ ፊቴ ላይ እየታየ ነው እያልኳችሁ ነው። በዛ ልትገባ ትችላለ አይታወቅም። አሁን ግን ሁለት መቶ ሰማንያ ሺህ ደርሳለች። ትችላለች ትላላችሁ። ለማንኛውም የኔ ውድ ቤተሰቦች በከባድ ፕራንክ ሊመጡ ነው። ሀይሚ ና ብሩኬ እየተባለ ነው የሆነ ቦታ አይቼ ነው። ውዶችኔ ከእናንተ ምንም ምደብቀው ነገር የለም። ግን ይሄ የጥላት ወሬ ነው።